መሬታችን ወደ ታች ስንቆፍረው ወተት ነው የሚያመነጨው። ከወተቱ ቀጥሎ ማር ነው እቺ። ከዛ ከረሃብተኛ ሀገር ነው የመጣችው ይሉኝ ነበር። ሰርቼ መለወጥ እንደሚቻል በተግባር አሳይቻለሁ። ግብርና የምግብ ምንጭ ብቻ አይደለም። ለብዙሃኑ የኢትዮጵያ ማህበረሰብ የተለየ ትርጉም አለው። የሥራ መሠረቱ፣ የዕለት ተዕለት የኑሮ ዘይቤው መገለጫ ነው። ለአጠቃላይ ኢኮኖሚው ደግሞ ምሰሶ ተፈጥሮ ሀብትና ሌሎች የግብርና ተግባራት የማይነጣጠሉ ናቸው። በጋ ላይ በአፈርና ውሃ ጥበቃ ስራ፣ በክረምቱ ደግሞ ከአረንጓዴ አሻራ ችግኝ ተከላ ጋር ተቀናይስቶ በመሰራቱ ለግብርናው ልማት ዘላቂ እድገት መሰረት እየጣለ ነው። ችግኝ የምንተክለው አፈራችን አላግባብ እየሄደ ስለሆነ፣ ችግኝ የምንተክለው ዝናብ እያጠረ ስለሆነ፣ ችግኝ የምንተክለው ተፈጥሮ ሀብት ሜይንቴን አርገን መሄድ ስላለብን ነው። አረንጓዴ አሻራ ማለት የአካባቢን ገጽታ የመቀየር ተስፋ ነው፣ ምግብ ነው፣ የስራ ዕድል ነው፣ ገቢ ነው። ብልጽግና ዝም ብሎ አይመጣም። ብልጽግና ጸጋን መለየት፣ ማልማት፣ መጠቀም ስንችል ነው። አሁን በመመለሱ ምክንያት አሁን ያየኸው ጥላ ስር ያለ ነው፣ መጠለያ የሆነ ነው። ግብርና በክረምት ወቅት ብቻ ሳይገደብ በበጋ ወራትም የተጨማሪ ምርት የተጨማሪ ሀብት ምንጭ የሆነ ነው። ስንዴ ልማት አንዱ ማሳያ ነው። ስንዴ ላይ ምርታ እናመጣለን ተብሎ የተወሰደው አቅጣጫ አንድም በመኸርና በበልግ የምናለማውን መሬት አስፍተን እንሄድበት የሚል አቅጣጫ ነው። ሁለተኛ ደጋና ወይና ደጋ ያልሆኑ ከዚህ በፊት በስንዴ ምርት የማይታወቁ ቆላማ አካባቢዎችን የተለያዩ የውሃ አማራጮችን ተጠቅመኝ ይሄን የተፈጥሮ ጸጋ መጠቀም እንድንችል ከዚህ በፊት ማነቆ ሆኖ የያዙ ሰፋፊ ውይይቶች ተደርገው አቅጣጫ ተከትለን ነው የሄድነው ማለት ነው። በገጠር ብቻ የተወሰነ የሚመስለው የግብርና ስራ ከተሞችም እየተቀላቀሉት ነው። ይህ በመስኩ ለተሰማሩት አካላት ከሸማችነት ወደ አምራችነት ያሸጋገረ ተግባር ሆኗል። ሁሉም ሰው ባለው ስፔስ ባለው ነገር ቦታ የለኝም የሚባል ነገር የለም። ትክክል ነው። ይሄንም ማስፋት ነው በሀገራችን ውስጥ ሰው እንዲለምድ፣ እኔ ያንን ነው አሳቤ። ቡና ከሀገር ውስጥ አልፎ የቢሊየን ዶላር የውጭ ምንዛሬ ምንጭ መሆኑ አንዱ የዘርፉ ትሩፋት ነው። አንደኛ ደረጃ በቃ ይሄ ያለቀለት ነው ማለት ይሄ ያለቀለት። አሁን ይጫናል የበፊቱን እና ይሄንም አንድ ጋር ሲያወዳደረው በቃ ሰማይና ምድር ማለት ይቻላል። በሶስቱ ዓመት ውስጥ ሶስት የቡና መንደሮችን መፍታ ችለናል። ቡና ነው ምርታችን፣ ተጠቃሚ ነው። ወደንም ጠላንም የውጭ ምንዛሬ ማስገኛ ሰብላችን ስለሆነ ትልቁ መሳሪያችን ጥራት ነው። መሬታችን ወደ ታች ስንቆፍሮ ወተት ነው የሚያመነጨው። ከወተቱ ቀጥሎ ማር ነው። ከማር ቀጥሎ ደግሞ ማድናችሁ ወርቅ ነው። እዚ ውስጥ ነው አለ። ማር የሚመጣ ከአፈር ነው። አፈር ስኖር እንጨት ይበቅላል። እንጨት ሲበቅል አበባ ያብባል። ከዛ ላይ ቀስማ ቃምማ ከዛ የምትመጣ ወተትም ከአፈር ነው። አፈር ስኖር ሳር ይበቅላል። ጥሩ ላም ያን ሳር ስትበላ

በልጅነቴ የአረብ ሀገር ከድቤ የሄድኩ ሰው ነበርኩ እቺ ከዛ ከረሀብተኛ ሀገር ነው የመጣችሁ ይሉኝ ነበር ሰዎች እኔ ደግሞ ማቀው በማር በቅቤ ማደጌን ነው ከነሱ የበለጠ መስራት እንደምችል ተገነዘብኩ ውጭ አገር ሄጄ ሰርቼ ተለውጬ የሚለወጥ ነው የመሰለኝ ግን አገር ውስጥ ሰርቼ መለወጥ እንደሚቻል በተግባር አሳይቻል በትጋት በስራ እናንሰራራለን በውጤቱም እናበራለን